ሰላሕ እንግዲህ በመጀመሪያ አልሐምዱላህ ሰኢድ በሰላም ኢትዮጵያ ገብቷል ማለት ነው። እንግዲህ ኤርፖርት ውስጥ ሆኖ የሰራው ቪዲዮ አለ። ይሄ ነገር ያኔ ሱመያ ነው ያገኝ ማለት መቻል አይችልም። አዲስ ሱመያ

ነኝ። ለምን ራሷ ስለሆነች እንገናኝ ብላ ያለችው ያው መጀመሪያ ማይታችኋት ትናንትና በለከለችው ቪዲዮ መቼ እንደሚመጣ ይንገረኝ እያለች ነበረ። እሱ ራሱ ደግሞ አጋጣሚ ስላላገኘ ያው በሄደው አጋጣሚ ቶሎ ብሎ ኢትዮጵያ ነው የገባው ማለት ነው። እንግዲህ ያው ሰኢድ ካሁኑ ያዘነና የተከፋ ይመስላል። ደግሞ ያን ያው እሷ ኤርፖርት አካባቢ ላይ ሆኖ ይችላል የምትኖረው ከሩቅ ቦታ ሊሆን ይችላል የምትመጣው። በአሁኑ ጉዳትም ስብራትም የሚችል እራሱ አይመስለኝም ከልቡ ነው ያዘነው። ግን ይህንን ነገር ደግሞ ሱመያ እንደማታደርግ መቶ በመቶ ተስፋ አደርጋለሁ ኢንሻላህ። ሁለተኛ ነገር ደግሞ ያው ስልኮቿ ሁሉም አንዳንድ ጊዜ አይሰሩም፣ ቶቶሎ ኦንላይን አትገኝም ብዙ ጊዜ ሙምኪን እንደዚያ ሆኖ ሊሆን ይችላል። ብዙ አጋጣሚ ሊኖር ይችላል እንጂ ሆን ብላ ሰኢድን ኢትዮጵያ ያስገብታ ወይም እሷ የመለመምጣት ወይም እሱ እንዲጎዳ እሱ እንዳዘን ታደርጋለች ብዬ በአሁኑ ሰዓት ላይ አልጠብቅምም አልጠረጥርም። ምክንያቱም ምንድነው በዚያ ሰዓት ራሷ ስለሆነች ንገራኝ ብላ የጠራችው ሱም በአሁኑ ልታሞኘውም ልትጎዳውም የምትችልበት ነገር የለም። ያው ከድሮ ማየታቸዋል ሁለቱ ፍቅር ነው የተያያዙት እንጂ ይዋደዳሉ። ግን ደግሞ አሁን እሱ እየሆነ ያለውን ነገር ካሁኑ ካሁኑ ከደረሰባት ደቂቃ እዛ ቁሞ ቁማ ስላልጠበቀችው እና ቁማ ስላላገኛት እሱ እየሆነ ያለውን ነገር በትንሹም ቢሆን አይታችሁታል። እኔ ራሴ ያሳዝኑኛል። ይህ እንዲሆን ሳይሆን ተገናኝተው አንድ ላይ ደስ ብሏቸው ቪዲዮ ለቀቡ እየነበረ ያሰብኩት። ግን ደግሞ አሁንም ገና ነው ወቅቱ፣ ሰኢድ ያሳውቅ ነው ሁሉንም ነገር እንሻላ። በሁለተኛ ሲመለስ ከእሷ ጋር ከልጆቹ ጋር ከሚስቱ ጋር ደስ ብሎት ይሄ ያዘነው ፊቱን በደስታ ተቀይሮ እያድርገው ሁላችንንም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም! ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ግዝት ብዝግነት፣ አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። ምንድነው እንግዲህ ሱመያና ሰኢድ ሊገናኙ ወስነው ጨርሰው ካበቁ በኋላ ሰኢድን ከየመን ተንስቶ ከሰንአ አደን፣ ከአደን ኢትዮጵያ ገብቷል ማለት ነው። እንግዲህ ሰኢድን ኤርፖርት ውስጥ የደቀቀውን ቪዲዮ አይታችሁታል። እኔ ፎቷቸው ተለጥፈው ሳይሆን ልጅ ክክ ነበር ያለው በደስታ ማለት ነው። ተገናኙ ብዬ በጣም ደስ ብሎ ነበረ። ግን ቪዲዮ ሳየው ሱመያ ቪዲዮ ውስጥ የለችም እስከ መጨረሻ። የው ቪዲዮቸውን እንግዲህ ጓደኛው ጋር ነው ያለው ማለት ነው። ያ ማለት ሱመያ ትቀበለውም ሱመያ ዋስተዋለች ልል ለራሴ የራሱ አልችልም። እኔም በእርግዳዊ ያለውኝ ቪዲዮ አሁን እንዳየውም እሱም በቴሌግራም በምናምን ምን በነበሩ ቁጥሮች በምጠቀሙበት በምናምን ፈለኩ ምናምን ሲል እኔ ራሱ ደወልኩኝ የሱመያ ስልክ ዝግ ነው ሁልጊዜ አንዳንድ ጊዜ ነው እንጂ ሁልጊዜ ሱመያ ኦንላይን አትገኝም ቶቶሎ የሰው ሪካርዶች የመመለስ ባህርይ የላትም እንደ ሰው እንደዚህ ከስር ኦንላይን ተቀምጣ አታወራም ምናምን ነገር አያችሁ ብዙ እንትን ተጠቃሚ ነገር አይደለችም እዚህም እያለች እንደዛ ናት ሁላችንም የምናውቀው ሱመያን ደውለን በፍጥነትና በአስቸኳይ የሚሆን ነገር ቢኖር አላገኛትም በቆይታ ነው የሚደውለው። ኦንላይን ከሆነ ደግሞ እንዳሳው ነው ማለት ነው። ቶሎ ኦንላይን ሪከርድ አትመልስም፣ ኦንላይን አትገባም። እንደዚህ የአንዳንድ ነገሮችን ፌስቡክ ለማየት ምናምን ካልሆነ እሷ እንደዚህ ተጠባብቃ ዋትሳፕ፣ ቴሌግራም ሞ አትጠቀምም። ምንክን ይህ የነገር አጋጣሚ ሆኖ እንጂ መስመር ስልኳም ብዙ ጊዜ አይሰራም። ብዙ ጊዜ ዝግዝግ ነው የሚለው። ለዛን ነው እንጂ መቼም ሰኢድን በራሷ ጠርታ በራሷ እንድገናኝ ልጆችን አሳያለሁ ከፈለግህ ልጆችን ይዘህ መሄድ ትችላለህ ሁሉ ብላ ነበር ማለት ነው። ግን ይህን ብላ ራሷ እኔ ራሴ አንዳንድ ነገር ትንሽ አጠራጥረኝ፣ ደግሞ በአሁኑ አልተጠራጠርኩም። በፊት በምታደርጋቸው ነገሮች በምታደርጋቸው ሀረካቶች እጠራጠር ነበር። ግን በአሁኑ አልተጠራጠርኩም። ለምን ታውቃላችሁ? ልጆቿ አፍ ስለፈቱ ልጆቿ ሁሉን ነገር ማወቅ ስለሚፈልጉ ሁሉን ነገር ስለሚጠይቁ አሁን ፍላጎታቸው የሚጨምርበት ጊዜ ስለሆነ የልጆቿን ፍላጎት ማጉደል ማንቀስ ስለማትፈልግ ለዛ ከልጆቿ የሚበልጥባት ነገር እንደሌለ ሁላችንም እናውቃለን። ለልጆቿ ስትል ታደርገዋለች ምንም ነገር ብዬ ነው እኔ በአሁኑ የማስበው። እንደ በፊቱ ቢሆን ኖሮ ሰዓት ልታሞኝ ትችላለች ብዬ እጠራጠራለሁ። እኔ በአሁኑ ምንም አልተጠራጠርኩም። ለምን ገናና ብላ ባለች ሰዓት ስናወራ

ሰው ሪፖርት ገብቶ ታይታችሁታል፣ ደብሎታል፣ ከፍቶታል። ግን ይሄ ሁሉ ነገር እሱ ሳ በዋህነት የልጆቹን ናፍቆት አለመቻል እሷም ናፍቆት ሁሉ ነገር ስላለበት ሩጦ እነሱ ጋር ሄደ ማለት ነው። እሷም ደግሞ ይሄ ሁሉ እሱ ላይ ያለው ስሜት እሷም ላይ አለ። ለምን ሰው ስለሆነች እሷም ማለት ነው። ትወደዋለች፣ ታፈቅረዋለች። የምትወደው ነው የልጆቹ አባት ነው። በዚህ መልኩ ትጎዳዋለች እኔ አላስብም በጭራሽ። ያኔ እንደ አንድ ጓደኛ ስታስቡም ከበፊቱ ምሷ ያለችው ለራሴ ጊዜ ያስፈልገኛል፣ አትጫሚ፣ ጫና አታድርጉብኝ፣ በራሴ ወስኜ፣ ልቤ የሚለኝን አድምጬ፣ ከልቤ ጋር ከራሴ ጋር ተነጋግሬ፣ ተመካከሪ ራሴ ውሳኔን አላህ ባለ ጊዜ እወስናለሁ ነበር ያለችው ማለት ነው። እንግዲህ ይሄ ጊዜ ለእሷ በራሷ ውሳኔ የሁላችንም ታግለናል፣ የቻልነው የሚታረቁ በጣም ለፍተናል፣ ያልሞከርነው ያላደረግነው ነገር የለም። ያው በዛ ሰዓት ላይ ድም በንደት አንዳንድ ተሰርባቱ ጥሩ አልነበረም። ሁላችንም አንቀን ይዘን የቻለውን አድርገን ሁሉም ነገር ሰዎች፣ ይሄ አላህ ባለው ጊዜ ነው የሚሆነው። የሰው ልጅ ሰበብ ነው። አላህ ደግሞ ሁሉንም ነገር የሚያሳካውና የሚያስተካክለው እሱ አንድ አላህ ብቻ ነው። ከነይ እኛ የሰው ልጆች ለምክንያቶች ለሚፈጠሩት ለሚሆኑት ነገሮች ሰበቦች ነን፣ ሰበብ ነን። እኛ ሰበብ እናደርሳለን፣ አላህ ደግሞ ቀሪውን በሙሉ ያስተካክላል ያሳካል ማለት ነው። አሁንም እዚህ ላይ ያለውን ነገር በሙሉ የተበላሸውንም ነገር የተጣመመውንም ነገር አላህ ቀና ያድርገው ነው የሚባለው ማለት ነው። አላህ ያጠመመውን ነገር ማንም ሰው አያቀናውም። አላህ ያቀናውን ነገር ደግሞ ማንም ሰው ሊያጣምመው ሊሰብረው አይችልም። ሁሉም ያላህ ፍቃድና ያላህ ውሳኔ ነው የሚሆነው። አንዳንዴ ሰላማችሁ እያልኩኝ እንግዲህ ይኸው መጥቻለሁ። ባልኳችሁ መሰረት፣ ቃል በገባሁት መሰረት መጥቻለሁ። አሁን እዚህ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ነው ያለሁት። መጥቻለሁ እና ሱመያን ይጠብቀን ነውን እዛ ላገባ የመን ላገባ ስል አረብ ላገባ ስል ለታገባ ማለት ነው። ያው ልጆቹ ናፍቆሃል ምን እንደተሰማቸው አላውቅም። ምናምን ምናምን ብላ ያለውን ነገር አልደግሞ መስሎ ያለችውን በዛ ምክንያት ሳላገባ ፕሮግራሙ ካንሰል አድርጌ መጥቻለሁ ማለት ነው እና ካንሰል አድርጌ መጥቻለሁ። አሁን እዚህ ተበቀዋል። ትመጣለች ብዬ አስባለሁ። እ ከመጣሁኝ ትንሽ ቆይቻለሁ። ረጅም ሰዓት ሆነ፣ ከአንድ ሰዓት በላይ ቆሜያለሁ። ምንም ስልኮቿም አጠራጠረች፣ ትንሽ ውስጥ የፈራ ስልኮቿ ላይ ብደውልም ምንም እንትን የሚል የለም። የማውቃቸው ዋትሳፕ ምናምን ትጠቀምታለች ብዬ የማስበው ላይም ስሞክር አይሰራም። ዋትሳፕም፣ ቴሌግራም፣ ኢሞም በየመኖቹ የምጠቀምበት እኔ ሀሳቤን ከቀየርኩ በኋላ ምናልባት እሷ ሀሳቧን ቀይራ እኔ ሀሳቤን ከዛ ቀይሬ አገባ የነበረውን አገባለሁ ብዬ ያስብ የነበረውን ትቼ ስለመጣሁኝ እሷ ሀሳቧን ቀይራ ከሆነ እኔ እንጃ። ብቻ እና እየጠበኳ ነው እስካሁን ድረስ ግቢ ውስጥ በጣም ዞር ያለው ዞር እየፈለኩዋል ነበር። በግራም በቀኝም በምናምን እያልኩ ዞርኩ፣ እየፈለኩዋል እንግዲህ፣ ትቆምበታለች፣ ሰዎችን ይቀበላሉ። ያስ ምናልባትም ደግሞ ከሩቅ የሚመጣ ከሆነ ቆይታ፣ በቀዳና በከታታችን ራሱ ማመን የሚያገድ ነው። አሁንም የሆነበት ያለው ነገር፣ አንዳንዴ ህይወት ታደነጋግራለች። አሁን እሱ ያችን ደቂቃ ቪዲዮ የሰራባት ደቂቃ ረጅም ናት። ረጅም ደቂቃዎች አደሩም እነሱ ማለት ነው። ለምን እሱ እዛ ቦታ ላይ ድርስ እንዳለው ሱመያን ማግኘት ሊሆን ይችላል። ያን እያሰበ የነበረው እዛ ቦታ ላይ ሲደርስ እሷን እዛ ቦታ ላይ የሚያገኛት ልጆቹን እዛ ቦታ ላይ የሚያገኝ ይሆናል ብሎ ያሰበው፣ ግን ደግሞ ይሄ ነገር አገጣጣሚ ነው እንጂ ይሆናል ማለት ነው ሲጠብቃት። እሱም እንግዲህ በኋላ ላይ ደግሞ የሚመጣውን ነገር ማን ያውቃል፣ አላ ብቻ ነው የሚያውቀው። እንግዲህ ያው እሷም ለዚህ ሊሆን ይችላል መጀመሪያ ላይ የሚመጠበትን ቀን ሰዓት ያሳውቀኝ ያለችው እሱ እዛ መጥቶ እንዳያጣት፣ እንዳይደነግጥ፣ ልቡ እንዳይሰበር፣ እንዳይጎዳ ሊሆን ይችላል ይህንን ነገር ያደረገችው። ሰዎችዬ፣ እኔ በአሁኑ ከሱመያ መጥፎ ነገር ታደርጋለች ብዬ አልጠብቅም። ለምን እሷ ለልጆቿ ብዙ ነገር የምታደርግ ቤት ስለሆነች አሁንም ለልጆቿ ብዙ ነገር ታደርጋለች። እሱንም ሰውን መጉዳት ስለማትፈልግ እንዲጎዳ ጎዳ አትፈልግም። ያኔ አሁን ላይ ያው ጓደኛው እዛ ድርሷን ማነሱ የሱ ከሱ ጋር ነው ያሉት ይጠብቃሉ። ያኔ አሁን አንዳንድ ቦታ በሰዓቱ ላይሆን ይችላል እሷ መምጣቱን ስለማታቅ እርግጠኛ ነኝ ቪዲዮን እንደለቀቀ መቼም ኦንላይን ካለች ታያለች። በዛ ሰዓት ሩጣ እንደምትሄድ እርግጠኛ ነኝ ማለት ነው። በዛ ሰዓት ላይ እንግዲህ በኋላ ላይ የሚመጣው ነገር ማን ያውቃል? በዛ ሰዓት አብረን እናያቸው ይሆናል ማለት ነው። በደስታ በሳቅ ተቃቅፈው፣ ይሄንን በድንጋጤ የጠቆረው ፊቱ እንደገና ስቆ ፈገግ ብሎ የምናይ ያድርገን እላቸዋለሁ። ወደ ያው ሁላችሁም ጓጉታችኋል። ሁላችንም የምንጠብቀው ይህንን ቀን ነው። ታርቀው ከልጆቻቸው ጋር ተሰባስበው አብረው መብተው ጥሩ ነገር የምናይ ያደረገን እንሻላ ያረብ ደግሞ ይሆናል። አሁን እሱ ሰኢድ በዛ ሰዓት ላይ አኪር ደንግጧል ደንግጧል የሆነ ያለውን ሁሉ አይታችሁታል። በሙዚቃውም ለዛውም አንዳንድ ይሄ ሰው ሙዚቃ ሙዚቃ ሲሰማ ይጨናነቃል፣ ያዝናል፣ ይደሰታል ይባላል። የሰው ስሜት ሁሉ የተለየ ነው። አንዳንድ ሰዎችን ሙዚቃ ያስለቅሳቸዋል፣ አንዳንድ ሰዎችን ያስደስታቸዋል። አሁን ሰኢድን ያ ሙዚቃ ልቡን የብስ እንድትሰበር እና እንዳዝን ያደረገው እርግጠኛ ነው ማለት ነው። ግን አሁን በቀጣዩ እንደምትከሰው ይህንን ድንጋጤውን በደስታ ተቀይሮለት አብረው መጥተው እናያለን። ሁሉም ነገር ለበኮሎ ለኸይር ነው። ያው በሰዓቱ እንግዲህ ያው እኔ ድምፅ አስቀምጫለሁ ኛ በሷ ማለት ነው ሱመያ እንደሄደና ኤርፖርት እየጠበቃት እንደሆነ ግን ወንድ ያልገባችን በሰዓቱ በጊዜው ደግሞ ትሄድና ታገኘዋለች ብዬ ተስፋ አድርጋለሁ። ሁሉም ነገር መቋጫው ያማረ ይሆናል እላችኋለሁ። ሁላችሁ መኬድ ሳይድ እንደዚ ሆኖ ስታዩ ደንግጣችኋል። ሁላችሁም ከፍታችሁ የሆነ ሁላችሁም ማዝናችሁ ይሆናል፣ አይታወቅም። ምን ያኔ አንዳንዴ ህልውሃ ብዙ ነገር ትፈጥርብላለች። ይች ህይወት አንዴ ቀኝ አንዴ ግራ ባህሪዋ ነው። ምንም ማድረግ አንችልም። ግራ ሆነች ቀኝ፣ እሷ በምራችን መንገድ ላይ የምንሄደው እንግዲህ፣ ምን ይደረጋል ብላችሁ ነው። ገና ሁን ሳይሄድ እንግዲህ ከዛ ቦታ ራሱ የምነሳ ይመስለኝ እሷ እስከምትሄድ እሷም ደግሞ ሄዳ እንደምታገኘው ተስፋ አድርጋለሁ። ሁላችንንም የሚያስደስት ነገር ያምጣለን እላችኋለሁ። እንግዲህ እሱ ከዚህ ሱመያ እና ያለችው ቀን ነው ወዳው ተንስቶ ልብስ ስጦታል። እነሱ ያልገዛውን ነገር ምንም የለም ደቂቃ እንኳን አላባከንም። ደቂቃ አላባከንም። የዛን እሷ ቪዲዮ የለቀቀች ቀን እሱ ሱቅ ነው ያለው። ነገሮችን እንደዛ ስቶ ምናምን የሚያስፈልገውን ነገር በሙሉ አድርጎ ሁሉ ነገር ጨራርሶ እንደገና ወደ አደም ጉዞ፣ ይሄንን ቀን ከደሪት ተጉዞ እዛ ደርሶ ፕሮሰስ አስጨርሶ አለቱ ለኔ እንግዲህ የቆረጡት ትኬት ራሱ በውድ ነው የሚሆነው ማለት ነው። ለምን አንዳንዴ ራቅ ባለ ጊዜ ሲቆረጥ ነው፣ ወደው አስቸኳይ ሲቆረጥ እኩል አይደለም ዋጋቸው እራሱ ማለት ነው። ይሄን ያው እሱ ሰኢድ እዛ ለመድረስ ካለው ጉጉትና ካለው ችኮላ አንጻር በውድ ትኬት ቆርጦ ነው ልጆቹን እና ሚስቱን ለማግኘት ሄደው። ግን ደግሞ አሁን እዛ ሲደርስ ስላላገኛቸው ትንሽ አዝኗል፣ ከፍቶታል። ግን ደግሞ በደስታ እንደሚቀየር ሁሉም ነገር ለፈር ለበጎ እንደሆነ አምናለሁ። ሁሉም ነገር በደስታ ተቀይሮ የምናይ ያድርገን።